የወተት የአፕልና የተለያዩ ምርቶች ማማ እንደሆነች በምትገለጸው ጨንቻና አካባቢዋ ዜጎች በህብረት ስራ ማህበር በመታቀፍ ውጤታማ ስራ እየሰሩ እንደሆነም ይነገራል። በኢፌድሪ ህብረት ስራ ኮሚሽን ዋና ኮሚሽነር አምባሳደር ዶክተር ሽፈራው ሽጉጤ የተመራ ልዑካን ቡድን በአካባቢው እየተከናወኑ የሚገኙ ምርጥ ተሞክሮችን ምልከታ አድርገዋል። በጉብኝቱ ወቅትም በጨንቻ ዙሪያ ወረዳ ዶኮ ዮይራ በኩታ ገጠም እየለማ የሚገኝ ድንች ማሳና በዚህ ጣቢያ ጦሎላ የሴቶች የወተት ማህበር እና የጨንቻ ደጋ ፍሬ ግብይት ሁለገብ መሰረታዊ ህብረት ስራ ኃላፊነት የተወሰነ ማህበርን ስራ ተመልክተዋል። የኢፌድሪ ህብረት ስራ ኮሚሽን ዋና ኮሚሽነር አምባሳደር ዶክተር ሽፈራው ሽጉጤ በአካባቢው የሚገኙ ህብረት ስራ ማህበራት ውጤታማ ስራ እየሰሩ መሆኑን በመስክ ጉብኝታቸው ማረጋገጣቸውን አመላክተዋል። በምርጥ የግብርና ስርዓት ድንች ስመሰረት ስመረትበት አይደና በሄክታር 400 ኩንታል የሚገኝበት ዘሩንም ከዚህ በኋላ ደግሞ እንደገና ሲመረት በብዙ ኩንታል የሚገኝ ምርት ይሆናል ማለት ነው። በድምሩ የመንግስት አቅም እየተገነባ እንደሆነ የህዝብ አቅም እየተገነባ እንደሆነ አይተናል። እናቶች ላለፈው 20 ዓመት ተሰብስበው ከአካባቢ ከባህሉ ጋር ሳይ ሳይጣር ማለት የሚቃወም ነገር ሳይኖረው እያመረቱ ብዙ ሀብት ማፍራት እንደቻሉ አሁን ዛሬ ጨንቻ አይተናል። የጨንቻ አፕል የደጋ ፍራፍሬ ረጅም ጊዜ የሚታወቅ ብራንድ ያለው በሀገር ደረጃም በመላ አገሪቱ የብራን የአፕል ምርት ለማምረት ምሳሌ የሆነ ሰፊ ገበያም ትስስር ያለው በችግኝም በፍሬም እንደሆነ ይታወቃል። ዛሬ እሱ ደግሞ ሰፍቶ በጣም ጥሩ ካፒታል ኖሮ 5 ሚሊዮን ብር ብዙ ካፒታል ነው። በእርግጥ የጨንቻ አፕል ከቆይታው አንጻር የበለጠ መስራት አለበት። ብዙ አዲስ አበባ ለማስገባት አለበት። ስለዚህ በድምሩ ያየነው ህብረት ስራ እየተነቃቃ እንደሆነ አይተ በተመለከቱት የህብረት ስራ ማህበራት ስራ መደሰታቸውን የገለጹት አምባሳደር ዶክተር ሽፈራው ሽጉጤ ህብረት ስራ ማህበራት የዲሞክራሲ ስርዓት መለማመጃ መሆናቸውን ጠቁመዋል። ቤተሰብ መገንቢያ፣ ስራ መፍጠሪያ፣ ራሱን የቻለ ቢዝነስ፣ የዲሞክራሲ መለማመጃ ነጻ የሆነ በነጻ ፍላጎት ዜጎች ገንዘባቸውን አዋጦ የሚያቋቁሙት ማህበር በንግድ ህግ መሰረት የሚሰሩበት ማህበር ሁላችሁም የመራችሁት ልማት አጠናክራችሁ ቀጥሉ። አንድ ጠላት አለ፣ ድህነት ይባላል። ሁላችንም ጦራችን በእሱ ላይ እንዘርጋ። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በበኩላቸው ጨንቻ ልዩ ተሞክሮ የሚቀመርበት አካባቢ መሆኑን በማውሳት ለተሻለ ውጤታማነት ቅንጅታዊ አሰራር ተጠናክሮ ሊቀጥል እንደሚገባ አመላክተዋል። ጨንቻ አሁን የአፕል መገኛ የወተት መገኛ ብቻ ሳይሆን ምንጭ ሆኖ ከጨንቻ ደግሞ ወደ አርባ ምንጭ እየፈሰሰ ነው የጨንቻ ውጠት ምንጭ አንድ ቦታ ላይ ያለ ነው ምንጩ አሁን እየፈሰሰ ስለሆነ ሁሉም ቦታ ይሄ መነቃቃት ተፈጥሯል ከአፕል ጋር እናንተ ናችሁ ጀመራችሁት በቦንከ ደግሞ እንዳትቀደሙ ሀይላንዱ ልቀድማችሁ ነው ከአፕል ጋር በደንብ ስራ መሰራት አለበት እንደ መንግስት ደግሞ በእኛ በኩል የሚደረጉ ድጋፎች የሚቀጥሉ ነው የሚሆኑት አሁን ጨንቻ ህዝቡ ስራ የሰራተኛ እንደሆነ በተግባር እያሳየ ነው እንግዲያው ብዙ አመት ጨንቻ ተቆርቁራ ቆይታለች። አሁን ታሪክ ነው ታሪክ አይደለም። አሁን የሚያስፈልገን ወደኋላ መናገር ሳይሆን ከፊት ያለውን ሰርቶ መድረስ መቅደም ነው የሚያስፈልገው። አሁን በኢኮኖሚ ተወዳዳሪ መሆን ጉዳይ ነው። አፕል ኢምፖርት ይደረጋል፣ ታውቃላችሁ አይደለ? የደቡብ አፍሪካ አፕል ነው ወደ ኢትዮጵያ የሚገባው። ስለዚህ ኢምፖርት አፕል እንዳይደረግ ከጥራትም አንጻር ገበያው ላይ ሰብረን መግባት እንዳለብን በዚህ አጋጣሚ ማሳሰብ ወዳለሁ። የጨንቻ ከተማ አስተዳደር ከንቲባ ዶክተር ብርሃኑ ገመዳ በተለያየ መስክ የተደራጁ ከ30 በላይ ማህበራት መኖራቸውን ገልጸው ህብረት ስራ ማህበራት የኑሮ ውድነትን ለመቅረፍ ወሳኝ መሆናቸውን ገልጸዋል። ኑሮ ውድነትን ለመቅረፍ ስትራቴጂ ነድፎ ከሚሰራቸው አንዱ እንደሆነ ይታወቃል። ዛሬ ላይ በጨንቻ ከተማ ደረጃ ብዙ ማህበራት አሉ። ወደ 32 የሚሆኑ በተለያዩ ዘርፍ የተደራጁ ማህበራት አሉ። ጨንቻ ላይ ተስፋ ሰጪ የማህበር ስራ አለ። እኛም እንደግፋለን፣ ዞኑም፣ ክልሉ ይደግፋል። ከዚህ የበለጠ እናደርጋለን። በጉብኝቱ የፌዴራል የክልል የዞንና የወረዳ ኃላፊዎች ተሳትፈዋል።